ኪራ በፀናት የተነሳ ከቤት ወቶ ጠፋ። ሄኖክ ደግሞ አላፍር ብሎ የጓደኛውን ጓደኛ እኔ ወደታለሁ ብሎ ጓደኛውን ከቤት እንዲጠፋ አደረገው ማለት ነው። በጣም ከባድ ነው። ኪራ በአሁኑ ሰዓት በጣም ከባድ ነገር እያሳለፈ ያለ ነው። ምክንያቱም እንግዲህ ስንት መከራ ያሳለፈበትን ፍቅሩን ከጽናት ጋር ብዙ መጽዋት እሷ ለእሱ እሱ ለእሷ ደግሞ ብዙ መጽዋት የከፈሉበትን ፍቅር ዝም ብላ ድንገት ተንስታ ያለ እንዲሰበብ እንግዲህ አልፈልግም መባል በጣም ከባድ ነገር ነው። ያ ነገር ሳይገባው እንግዲህ በዛ ነገር የተዘገበ እስካሁን ቆይቶ አሁን ደግሞ የዛን ለምን እንደራቀችው ሰዓት ነግሮ ወይም ደግሞ ለምን እንደከዳችሁ እንደተከዳ ምክንያቱም ሳያቅ አሁን ደግሞ ሌላ ሰው እሷን ሲፈልጋት እና ሌላ ሰው መጥቶ እሷን ፈልጋታለሁ መወደት አለሁኝ እንግዲህ ለምን እልህ ቢጤ ነው እንግዲህ ሄኖክ ሽምግልና ነው የመጣው ማለት ነው። እንግዲህ ይህን ነገር በጣም መቋቋም ያቀታል ማለት ነው። በጣም ከባድ ነው። እሱ ለእሷ ብሎ ራሱን በጣም እንትን እያለ ከራሱ ጋር ብዙ ነገር እያደረገ ሌላ ሰው ደግሞ መጥቶ እሷን እንግዲህ አግዘኝ ሲባል በጣም ሲመቱ ከባድ ነው። አሰላሙ አለይኩም አረቱላሁ በረከቱ ውድና የተከበራችሁ እያረጋችሁ አዲስ በቻና እያረጋችሁ ውድ እንግዲህ በጣም የምንወደው እና በእውነት ተወዳጅ የሆነው ጽናት ድራማ በጣም ነበር። ከመጀመሪያ አንስቶ እስካሁን ድረስ በጣም ቆንጆ ነበር። ምክንያቱም ያው ብዙ መከራ፣ ብዙ ድርጊቶች ተፈጽመዋል። ግን ቢሆንም ደግሞ ለፍቅር ሲባል ነው ፍቅር እንግዲህ ጽናትም ለኪራ ስትብዙ ብዙ መከራ አይታለች ኪራም ደግሞ ለጽናት ሲል ብዙ መከራ ያዩበትና መጽዋት የከፈሉበትን ፍቅር እንግዲህ መጨረሻ ላይ እድሉን አግኝተው እነሱም ተደስተው እኛም ተደስተን ነበር ማለት ነውና እንግዲህ ጽናት ያው ድንገት በድንገት ኪራን እንግዲህ በከዳችበት ነገር ወይም ደግሞ የጽናት ማን የኪራ አባት ባሏት ነገር ተንስታ ኬራ ልትከዳው እና እንግዲህ ልብ ልትሰብረው ተንስታ፣ ጓደኞቿም እየመከሯት ነበር። ይሄ ነገር ለአንቺም ለሱም በጣም ከባድ ነው፣ ይሄን ነገር አታድርጊ፣ ወይም ደግሞ ከሆነ በኋላ ራሱ ጥፋቴን ትንገሬ ብሎ ለሰው ራሱ ያሸመገለ በምንድን ነው የተከዳውት? እንዴት ነው ብሎ ራሱን በቃ ማመን እስከሚያቅተው ድረስ እያሸመገለ ነበር። ትንገራ ጥፋት ያ ጓደኞቿ እንግዲህ ናሆም እና ምሩም፣ ሰላምም እየነገሯት ነበር። ይሄ ነገር የምትሄጂበት መንገድ ትክክል አይደለም። እሱም ሊያምን አይችልም። አለ ምክንያት ሰው፣ አንድ ሰው እንዴት ይከዳል? አንድ ሰው ቢከዳ ምክንያት ይኖረዋል ግዴታ እና ዝም ብሎ ተመሬት ተንስቶ ያዘው አልፈልግም ማለት በጣም ከባድ ነው። ግዴታ ምክንያት ሊኖረን ይችላል፣ ትንሽም ሆነ ትልቅም እና እሷ ደግሞ ድፍንፍን አድርጋ ስለሆነ ኪራን አሁን እየጎዳችው ያለችው የሆነ ብቻ ውስጣችን አያምንልንም ማለት ነው። እና ኪራ እየተጎዳን ያለው አሁን በዛ ላይ ደግሞ ውስጥ ዘው ቤት ውስጥ ስለሆነች ከሌላ ሰው ጋር ራሱ ለመቀረብ ሀሴትን እንግዲህ ሀሴትን ሊቀርባታችሁ ምክንያቱም እንዴት ነው እንግዲህ አንድ ህይወት ብዙ መጽሐፍ የተካፈለትን ፍቅር እንኳን የሚወደደውን ሰው እዛው በፊታችን እያየን እንዴት ነው ሌላ ህይወት የምንቀጥለው? ማለት መውደድ ባይኖር ፍቅር ባይኖር ያን ሰው ባይወደው ትክክል ነው። ግን ጽናትን ስለሚወዳት ደግሞ እዛ እንዴት ነው እንዲያለ ነገር የሚያደርገው ማለት ነው። ሁለተኛ ደግሞ ሴት የምትባለው ነገር ያልሆነ እና የማይቀበለው ነገር ነው እየተናገረችው ጣቷ እንደምታገባ እና ታናሿ ሆነ እሷ ደግሞ ያው በባህል አለ አይደል ታላቅ ተቀምጦ ታናሽ ያገባ የሚባል ነገር አለ። ባህላችን ና ግዴታ እንደምታገባ ና ፍቅረኛ ታላት እንድታገባ እያስገደደቻት እንደሆነ ስነግራት ነገረችው ማለት ነውና፣ የሆነ አላድል ውስጡ ኖረብሸዋለች ወይም ደግሞ እሱ ደግሞ ላለመሳሳት ያን ነገር መሰለኝ ሽሽቱም ሁለተኛ ደግሞ ሄኖክ የሚባለው እንግዲህ ብዙ ነገር ብዙ ወጥመድ አብጅቷል እንደ መመረዝም ጽናትን ሞክሯል። ብዙ ነገር አሳቻ መኳ ግን እምቢ ስትለው በስተ መጨረሻ እንግዲህ ኪራን መቶ ነው ፍቅር ያዘ ብሎ ከማን ነው ሲለው፣ ከጽና ጽናማ ናት ሲለው፣ ይች እናንተ ቤት ያለችው ሲለው፣ በጣም ነው ሊመታ የደረሰው ማለት ነው እሱ እሱ ለራሱ ብዙ ስንት ብሶት አለበት። ጭራሽ ደግሞ አመጣና ጨመረለት ማለት ነው እንግዲህ ያው፣ ጽናትን ከንባ ትእግስት የለኝም ግን እንደዚህ ያለ እንደ ሴት አልመሰልሽኝም ነበር ከማን መንጋ እንደዚህ የምትገጥሚ እና እንደዚህ ያለች አትመስለኝም ነበር ብሎ ያለ ስሟም ስም እየሰጣት ነበር። ግን ደግሞ ያው ስራዋ ያስመስላል። ምክንያቱም እሱም የሰጠ ካዳው ዝምብላ መስ ስለሌላት ከባድ ነው። እንደገና ደግሞ እሷም ደግሞ በደፈናው ነው የከዳችው። በዛ ላይ ደግሞ እሷም ባትፈልገው ይሄ ነው ግን ደግሞ እየበጣበጣት ብዙ ጊዜ እየተተናኮራት እያያ ስለሆነ ኪራ ያው ያስመሰላል ማለት ነው። ግን ቢሆንም ኪራ አሁን እየተጎዳ ነው ያለው። አስባችኋት መጀመሪያ እንደ ሰው ዝምብሎ ተከዳ መልሱን ሳያገኝ ሁለተኛ ደግሞ ሌላ ሰው ደግሞ በህይወቱ ገብቶ ያንን የሚወደውን ሰው ሊቀማው ሲል ምን አይነት ስሜት ይሰማዋት? በጣም ከባድ ነው። እና ፀናት እባክሽ ተናገሪ ካሁን በኋላ እኔ ድራማው እያስጠላ ነው እንዴ ተመሳሳይ ነገር እኮ ነው እየተለቀቀ ያለው ምንም ልዩነት የለውም? ስንት ቀን እየተነዛነዙ እና በአንድ ፓርት በአንድ እንትን ስንት ቪዲዮ ነው የምናየው ማለት ነው። ስለዚህ ፀናት እባክሽ ተናገሪ ቀይሪ ማለት ነው እንዴ ምንድነው አሁን ስንት ቀን ሲለቀቅ ተመሳሳይ ነገር ነው ምንም ልዩነት የሌለው ቪዲዮ አይደለምና፣ ጽናት ይሄንን እንትን ተናገሪ የሜላ መፍትሄ ፍጠሪ ማለት ነው። እንግዲህ ተቤት እወጣለሁ እያለች ነው ብቻ ኪራም ተስፋ እንደው እንደይ ቁርጥ የተማጸነ እንግዲህ ያው እሱም ውጭ ላይ ሆኑ ጓደኞቹ በጣም ተጨንቀው አሰም ተጨንቀለ እንደውም ሀሴትን ምን አድርገሽ ነው ያስወጣሽ እያለች ሀሴ ጋር ይጣላች ነበር። ሄኖክም ደግሞ ከሀሴት ጋር እንግዲህ ሀሴትን ስላሸነፋት እሷን እንድታጠምድለት እየጣረች ነው። ወደ ካፌ ውስጥ እንደውም መድኃኒት አድርጊና መድኃኒት፣ አሁንም ሊመርዛት ለሀሴት እየሰጣን ነበርና ሀሴት ደግሞ ይሄን ነገር ማድረግ ያልነበረባትምና አድርጋንም፣ ግን ያደረገችው ሌላ ቦታ ነው ያደረገችው ማለት ነው እሷ ብቻ ያደረገችው ሀሴት እራሱ ጥሩ አይደለም። ምክንያቱ እንደዛ ማድረግ ለሁለቱም ነው ያደረገችው፣ ለእሷ ብቻ አይደለም። ቤት ሲደርሱ ሄኖክም እሷም ናቸው እንዳለ እንትን ያሉት እና ያው ቢሆንም ግን ይሄን ነገር ማድረግ ያልነበረበትም፣ የራሷን ችግር እዛው ከሄኖክ ጋ ትዋጣ እንጂ የራሷን ህይወት ለማሳመር ጽናትን ማጥመድ የለባትም ከሄኖክ ጋ በእንዲህ ወጥመድ ማድረግ የለባትም ሀሴት ማለት ነው። እና ሀሴት መሆን እየተባበረች ነው ጽናትን እና ኪራን ለማለየት ወይም ወደ ሄኖካ እንድትሆን ጽናትን ጽናት በንጹህ ልቧ ነው። ጽናት በንጹህ ልቧ ኪራ ልትድራት ትላለች። ይህ ደግሞ እንደዚህ እየመረዘች ለሱ እንድታጋለጣት ታደረጋል። ማ ነው አስባችሁታል? ግን ንጹህ ሰው እና ንጹህ ልብ የሌለውና ያለው ሰው ከባድ ነው። አስባችሁታል ግን የጽናት እኮ ልብ በእውነት አይገኝም። በጣም እንደጽሁፍ ልብነ ያላት የውሃ የሆነች ለእራሷ እንድስተታለሱ አሳልፋ ምትሰጥ ማለት ነው። ብቻ እንግዲህ ከባድ ነው። ኪራ በጊዜ መቶ ወደ ቤት ተመልሱ፣ ሰላማችሁ እንደሚፈጥሩ ተስፋለን። ቀጣም እስኪ ደግሞ በኸይር ቢመጡ ማለት ነው። በሰላም ታድርገው።